ጉድበይ ሸቃሊት፣ የዛሬው ይለያል። የአገሬ ልጆች፣ እነ ዘይት፣ እነ ማጂ፣ ምንም የቀረ የለም እነ ኦሞ ማለት ነው። ወላሂ የኩንትራት ቤትን የምወዱ በምክንያት ነው። ዛሬ ኩንትራት ቤት ላላችሁ ቶች ይውትላችሁ ጨው ማለት ነው ጨው ማጣት፣ አይኑ ይጥፋ፣ እንደ ድህነት ያለ ከሰው በታች የሚያደርግ የሚያዋርድ የለምና፣ ድህነት ቀና ይውጣለት። ተመልከቱ፣ ተመልከቱ፣ የሀገሬ ልጆች ሁለት እንቁላል ወይኔ፣ ሁለት እንቁላል፣ የፀጉር መሸፈኛ ላስቲኮች፣ ጫማዎች፣ ምናምን ነገር ሞዲስ። የኔ ምስኪን አያችም፣ ሞዲስ ማለት ነው። ቀለበቶች፣ ምናምን ሁሉ አሉ፣ ማስካለ ምናምን ነገር። አፈር ልብላላት፣ እዩት። ሩብ ኪሎ እንኳን አትሆንም፣ ዱቄቷ ደግሞ ማለት ነው። ተመልከቱ። እዚህ ላይ ደግሞ ቤቢ ኦይል ምናምኖች አሉ። አረ ይሄ ጆሮአችን የምናጸዳበት እራሱ፣ ሁለት ፍሬ አሁን፣ እሱ አስባችሁታል ወላሂ እንደማጣት ያለ ሩስ ደግሞ ከዚህ ይችላል። ሩስ በቃ ከሁሏም ነገር ማለት ነው በአይነት ገብቷቸዋል። ከሁሉም ምንም ይቀረች የለም ኤላስቲኩንስ የታገኘችው ግን ይሄ ደግሞ ይሄ የሞቱ ሰዎች ጸጉር፣ እሱን እንኳ ማድረግ አልነበረባትም። ምክንያቱም ፍርድ አይደለም እሱ የጸው እንትን፣ የልብስ ማስጫ መቆንጠጫ፣ ወዩት መርፌ ያለ ክር ማለት ነው፣ ክሬም አይ ማጣት የባባ ጥምጣም እንኳን አልቀረም። አረ የዛሬው ልዩን የሀገሬ ልጆችን ምን እንደምል አላውቅም። ወላሂ በጣም የደነገጥኩት ቪዲዮውን ሳየው ማለት ነው። እንዴት አድርጋስ እንደቆጣጠረቻቸው ይህ ሁሉ ነገር ያስፈልገናል ማለት ነው። እኛ ያለ ሀሳብ ስለምናገኘው ግን እንደሚያስፈልገን እንኳን አናውቅም። ምክንያቱም በሚያስፈልገን በቀላሉ ስለምናገኘው ማለት ነው። ወላሂ ግን አንዳንድ ጓደኞች ሲያወሩ ሰማለሁ እና ማለት ይህን ያክል የሚያደርጉ አይመስለኝም እንጂ እንደሚያደርጉ ይናገራሉ። ምክንያቱም ከአቅማቸው በላይ ስለሆነባቸውን ያገሬ ልጆች ባረን የምልበል ሰላምታውን ድረስ ሰውት እኮ አሰላሙ አሌይኩም ረህመቱላሂ ወበረከቱ። ክርስቲያን ወገኖች ሰላም ብያለው። እንዴት ናችሁ? እኔ ያለሁት አልሐምዱሊላ ሜም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ ውድ ቤተሰቦቼ። ወላሂ ዛሬ የመጣሁበት ቪዲዮ ይለያል። እንደዚህ ባለ ቪዲዮ ሰርቼም አላቅም። በዚህ ልክም ደግሞ ይሄ ነገር ይሰራል ብዬ አስቤም አልቤም አላቅም። እንዳልኳችሁ ጓደኞቼ ሲናገሩ ሲያወሩ ምናምን እንደ ቀልድ እያደረጉ እሰማለሁ ግን እውነት አይመስለኝም ነበር። ቢያደርጉም ደግሞ በአግባቡ ገባችሁ? በአግባቡ እንጂ በዚህ ልክ እንግዲህ አይታችሁታል። እነማ በቃ ሁሉም ነገር ሁሉም ለምሳሌ እንዲሁ መሰረታዊ ነገሮች ከሚባሉት ብሄድ ለምግብ የሚያገለግሉ እነ ዘይት ሩብ አትሆንም ዱቄቷ፣ ወላሂ ሩብ አትሆንም ዱቄቷ፣ ሁለት እንቁላል ሰው ሁኖ ሙቶ፣ የሀገሬ ልጆች ያስባችሁታል ወላሂ። እኔ ግን አሳዝናኛለች ማለት ነው ከሚባለው በላይ ምክንያቱም ከአቅሟ በላይ የሆነ ነገር ቢገጥማት እንጂ መቼም ሰው ፈልጎና ወዶ በዚህ ልክ መዋረድን የሚፈልግ ሰው ያለ አይመስለኝም። ግን በቃ ህይወቷን ለማቆየት የጠቀመችባት ነገር ነች። አስባችኋል። ሁለት እንቁላል እነ ማጅ፣ እነ ዘይት ሩብ የማትሞላ ዱቄት፣ እነ ጨው፣ እነ ኦሞ እናንተ የሆነ ጊዜ ነገራችሁ ነበረ። እና ከዚህ ቆሻሻ የሚጥለው ሰውዬ ኦሞ ምናምን ይሰርቃል፣ የልብስ ሳሙና ምናምን ብያችሁ ነበር አይደል? ግን ተናግሬ አላውቅም በዚያ ዙሪያ ሆነን ለመናገር ይሄን የሚያደርግብን ለካ የራሱ የሆነ ምክንያት ስለነበረው ነበረ። ወላሂ ይቅር በለኝ ግን አልተናገርኩበትም ለሰዎቹ ምንድን ነው አልገባንም እያላችሁ መቼም አይደለም አይደል? አይታችሁ እንደ እኔ እንዲሁ ተረዱታላችሁ ብዬ ተስፋ አድርጋለሁ። ቀደም ሲል እንግዲህ ያያችሁት ቪዲዮ መግቢያ ላይ ማለት ነው መዳም ነች የሰራተኛዋን እቃ ስትፈትሽ ያገኘችው እቃ ነው ማለት ነው። ሴትዋ ወይም ልጅቷ ኩንትራት ሰራተኛ አይደለችም፣ በውጭ የምትሰራ ነች። ገብቷቸዋል እና በውጭ የምሰራታችን ስራ ቦታ ቆይታ ወደ ኢጃዛ ለመውረድ ስታስብ ኢጃዛ ስትወርድ ባዶ ቤት ዳ እንደምትገባ ስላወቀች የሚያስፈልጋትን ነገር ከመዳሟ ቤት ይዛ ለመውጣት ስትሞክር ነው የተያዘችው ማለት ነው። ገባችሁ? እንዳያችኋት ሁሏንም ነገር በአይነት ቆጣጥራለች ልጅቷ ማለት ነው። ምንም የቀረ የለም ወላሂ። እኔ ግን አሳዝናኛለች። ነገሩ ሊያናድድ ይችላል፣ ግን ደግሞ ማንም ሰው ወዶና ፈልጎ አይደለም ይህን ነገር የሚያደርገው። ለካ ሰው የሚሰርቅ ሲቸግረው ነው እናንተ ሰው የሚሰርቅ ሲቸግረው ነው። እኔ ጠፍቶ የሚሰሩ ጓደኞች አሉኝና ከመዳም ቤት ቆይተው ስራ ሊቀይሩ ወይ ደግሞ ለረፍት ሲወጡ ምናምን እንዴ ዘይት እኮ ሰርቅ እንወጣለን ኦሞ እኮ እንወስዳለን ምናምን እያሉ ይነግሩኛል። እኔ ግን እየቀለዱ ነበር የሚመስለኝ፣ ወላሂ እየቀለዱ እንጂ እውነት የሚያደርጉት አይመስለኝም። ምክንያቱም እንዴ ለምን ትሰርቃላችሁ ለምን አትገዙም ስትሏቸው ምናምን የቤት ክራይ ከፍልን ከዚህ ብሰን ማህበራዊ ኑሮ አለ ኩንትራት ቤት ያላችሁ እኮ ለምንም አታወጡም ይሉናል። እውነት ነው ገባቸው። እነሱ ከሌት ስለለበሰች መልበስ አለብኝ፣ ዛሬ ከሊት ሰርግ ነው፣ ዛሬ የከሌት ልደት ነው እያሉ ነጠላቸው ዘቅዝቆ ሲሮጡ ነው የሚውሉ እና ያናንን ሲያደርጉ ስለማይሞላላቸው መሰለኝ። በእርግጥ ሁሎችም አይደሉም። ዓላማ ያላቸው ከአንድ ቤት ከገቡ የማይወጡ ሰው ስለሮጠ ብቻ ንሩጥ የማይሉ ጀግኖች አሉ። ግን የዚች ልጅ መቼም ወዳና ፈልጋ አላደረገችውም ብዬ ነው የማምነው። ምክንያቱም ሁለት እንቁላል እኮን የሰረቀች አይታቸውላል። ሩብ የማትሞላ ዱቄት እኮነች ታዲያ ባይበሰባት ኖሮ ይሄን ታደርግ ነበረ? እዚህ ሀገር እንደኛ ሀገር አይደለም። ወላሂ መቶ ድርሃም ወይ መቶ ሪያል እንኳን ይዛ ሱቅ ብትገዛ በጣም ብዙ ነገር ገዝታ ትወጣለች። ገባችሁ? እነዚህ የተቆጣጠሩት ነገሮች እንኳ ተጠራቅመው መቶ ሪያል ወይ መቶ ድርሃም እንኳ ላይሞሉ ይችላሉ። ግን በዚህ ልክ እንድታደርግ ያስገድዳት ከአሟ በላይ የሆነ ነገር ቢገጥማት ነው ብዬን የማስበው። እና በዚህ አጋጣሚ የሀገሬ ልጆች አንዳንዶች አሉ ሲወጡ መዳሜን ጠይቄ ሳሙና ሰጠችኝ፣ የልብስ ሳሙና፣ የዕቃ ማጠቢያ ሳሙና እራሱ ይዘነዳለን ያሉኝ አሉ። የዕቃ ማጠቢያ ሳሙና ይዥ ሄዳለ ያለች ልጅ አለች። ለምን ከዚያ የሚኖሩት በጉርፕ ስለሆነ እያንዳንዳችሁ የሚያስፈልገውን ነገር እኩል ማቅረብ አለባችሁ። ግን ደግሞ ካልቸገራችሁ፣ ጤነኞቹ ናችሁ፣ እየሰራችሁ ካላችሁ አትስረቁ። ወላሄ እንዴ! ከሰራችሁ ለምን አትገዙም? በዚህ ልክ ይሄን ሁሉ ነገር ስትቆጣጠር በስንት ሰቀቀ መሰላችሁ የምትቆጣጠረው። ብያዝ ብላ ራሱ ፍራችሁ አለ። በዚያ ላይ ደግሞ ባላፊት ያስጠይቃችኋል። ምክንያቱም ያልተፈቀደላችሁን ነገር እያደረጋችሁ ስለሆነ ከዚው እየሰራችሁ እያለ ግን የፈለጋችሁትን ያክል ብትመገቡ አትጠየቁም። ምክንያቱም እንደምን በላ እያወቁ ነው ያመጡ እና ብቻ፣ በጣም ያዘንኩበት ቪዲዮ ነው ምን እንደምላላቅም በዚህ አጋጣሚ ልክ እንደኔ ኩንትራት ቤት ተቀምጣችሁ? ደሞዝ ያነሰኝ እያላቸው የምታማር እህቶችን ከዚህ ልንማር ይገባናል። ገብቷቸዋል። ኩንትራቴ ስንኖር ቢያንስ ብናገኝ እንበላለን፣ ባናገኝ እንኳ የራሳችን የሚታ ክፍል ኖረንም አልኖረንም ከልጆች ጋር የሚሆን ከምንም አምስት ሳንቲም ሳናወጣ በነጻነት ራሱ ተኝቶ ማደሩ ትልቅ ነገር ነው። በሰው ሀገር ላይ የሀገሬ ልጆች ወላሂ እኔ በስደት ስኖር አንድም ቀን ቢሆን ያለ ስራ መቀመጥም በጣም ነው የምጠለው። አንድም ቀን ቢሆንም ያለ ደሞዝ ማደርም በጣም ነው የምጠለው። ግን ቢከፋኝም፣ ቢደላኝም፣ ቢደክመኝም ባርፍም ደግሞ እየሰሩ የማስቆጠራን ነገር ለእኔ ትልቅ ዋጋ አላት እና በውጭ ሲወጡ ተብለቅልቀው አንዷን ከአንዱ አድርገው በየኢጃዛ ቤቱ ሲጨፍሩ በማህበራዊ ኑሮ ደግሞ ስታዋቸው ምናምን እውነት ተመችቷቸው ተርፏቸው የሚኖሩ መስሏቸው መጥፋትን የምታስቡቶች ካላችሁ ከዚህ ልትማሩ ይገባችኋል ወላሂ ሀታ ኢጃዛ ቤት ሲኖሩ በዚያ ላይ የሰው ጸባይ የአንዱ አንዱ መቻቻል በጣም ብዙ ነው የሚሆኑ በነገራችን ላይ ማለት ነው መዳሟ ብር አልከፍልሽም የለኝም ኢጃዛ ሂጂ ብትላል አይ ብር አትክፈይኝ ተይው ከዚሁ እቆያለሁ ብላ ሁለት ወር ሙሉ ከመዳም ቤት በነጻ የሰራች የራሴን ጓደኛ ማውቃት፣ አለች ለምን አትጆ ለምን በነጻ ትሰራለች ለምን ረፍት አታደርጊም ስላት፣ አንድ ምግብ በነጻ ትጠቀማለሁ አለች ሁለት ከዛ ሂጅ ከልጆች ጋራ ከምጋጨው በጣም ከባድ ነው አለ የተለያየ ብሄር የተለያየ ሃይማኖት ያለበት ነው ያላለ የአንዱን ጸበይ ስትዊ አንዱ የአንዱ ስትዊ አንዱ አይገጥምልሽም። ስለዚህ በባለፈው ምጅ አንድ ሺህ ብሬን ተሰርቄ ከእነሱ ጋርም ተጣልቼ ስለመጠው፣ አሁንም ከዚያ ከሄድኩ ሰላሜን ነው ማጠው ስለዚህ በነጻም ቢሆን ቢያንስ ኢንተርኔት በነጻ እጠቀማለሁ ምግብ በነጻ እጠቀማለሁ፣ እና እየተኛሁም ቢሆን ሆዴን ችዬ ብኖር ይሻለኛል አለች። ወላሂ ለምን ብትል፣ እሷ ስትሳፈር ከቤት የነበሩ ልጆቿና ባሏ ናቸው። እኔ ከሌለሁበት እንድትቀምጭ አልፈልግም፣ የጅ ብር አልከፍልሽም ስትላት፣ አይ ከፈቀድሽልኝ ብሩን ተዩና ዝም ብዬ ልቀመጣ አለቻት። ዝም ብለሽ ከተቀመጭ ማ ተቀመጫ አለች። እሷ ግን አይ እራርታ የሆነ ነገር ሙሉን እንኳ ባሰጠ ግማሹን ትሰጠ እየሆናላ ስጠብቃት ግማሹን አልሰጠቻትም። ግን ይሁንብኝ ብላ ፈልጋና ያደረገችው ለምን ኢጃዛ ቤት ውስጥ ያለውን ነገር ስለምታውቅ ማለት ነው። ስለዚህ ኮንትራት ቤት ያለን ልጆች ገንዘባችን በአግባቡ ከያዝናት አነሰችም አደገችም ትበቃናለች። ምክንያቱም ለምንም ወጭ አናወጣም አብዛኞቻችን በሚባል መልኩ ማለት ነው። ሀታ በወር በሁለት ወር እንኳ ሁለት መቶ ድርሃም ሁለት መቶ ሪያል ብታወጡ አይጎዳችሁም። ግን ምን ያክል ዋጋ እንደሚከፍሉ በውጭ የሚሰሩቶች ከዚህ መማር ትችላላችሁ። ደልቷቸው ሳይሆን ዝም ብሎ ለማስመሰል እንደሚኖረው እውነት ተቀባብተው፣ እውነት ለባብሰው፣ ዘንጠው ስናቸው የምቾት እንዳይመስላችሁ። ተማሩበት የሀገሬ ልጆች።